ከኔቶ ጋር ጦር ለመማዘዝ የአንድ እርምጃ ያህል ርቀት ብቻ የቀራት ሩሲያ የትኛውም ምድሪያዊ ኃይል አይመክተውም ያለችውን ኒውክሌር ተሸካሚ ክሩዝ ሚሳኤል ሙከራ አድርጋለች። የሩሲያው መሪ ቭላድሚር ቭላድሚሮቪች ፑቲን ከላይ እስከታች ወታደራዊ ልብስ ለብሰው ከጦር መሪዎቻቸው ጋር ባደረጉት ስብሰባ ዓለም አይቶት የሚያውቀውን የጦር መሳሪያ በተሳካ ሁኔታ ሙከራ አድርገን አስተማማኝነቱንና ደህንነቱን ፈትሸናል ሲሉ አብስረዋል። ይህንን የመጀመሪያውን ድኩረት ተሸካሚ ክሩዝ ሚሳኤል ከኛ ውጭ ማንም የለውም። በአይነቱ ከዚህ ቀደም ከነበሩት መሰሎች በብዙ ልቆ ልዩ የሆኑን ጦር መሳሪያ ስንፈትሽ ሩሲያ በወታደራዊ አቅሟ ምን ያህል እየፈረጠመችና ፈርቀዳጅ ሆና እንደቀጠለች ማሳየ ነው ማለታቸውን ቢቢሲ በዘገባ አጋርተዋል። በወታደራዊ ሳይንስ ሊቃና ባለም አቀፍ የፖለቲካ ጠበብት ዘንድ በብዙ እያነጋገር የሚገኙ ሚሳኤሉ ብሬቪስኒክ ይሰኛል። በሩሲያኛ ስቶርም ፔትሬል የተባለችውን በባህር ላይ የምትበሩ ወፍ ዝርያን ያመለክታል። በሩሲያ የማይበገር በምዕራቡ ዓለም ደግሞ አስፈሪው በጥቅሉ እጅግ ጨዋታ ቀያሪ እየተባለም እየተወደሰ ይገኛል። ክሩዝ ሚሳኤሉ እንደ ሌሎቹ ኒኩሌር የሚሸከም ብቻ ሳይሆን የኒኩሌር ኃይልን የሚጠቀም ማብለያ የተገጠመለት መሆኑና በሚሳኤሉ ማስወንጨፊያ ሙከራው ላይ ብቻ በአየር ላይ ለ15 ሰዓታት ያህል መቆየቱ ወደር የማይገኝለት እንዲሆን አድርጎታል። እንደ ሩሲያው ጦር ጠቅላይ ኤታማዦር ሹም ጄኔራል ቫለሪ ግራሲሞቭ ገለጻ ሚሳኤሉ ለበርካታ ሰዓታት አየር ላይ ሲቆይ 14 ሺህ ያህል ኪሎ ሜትሮችን ሸፍኗል። ነገር ግን ይህ መምታት የሚችለው የመጨረሻው ርቀት አይደለም ብለዋል። በዓለም አቀፉ ስትራቴጂክ ጥናቶች ተቋም ላይ እንደሰፈረው የሩሲያ ወታደራዊ ሀቲት ሚሳኤሉ የመጓዝ ርቀት ከ1020 ኪሎ ሜትር ነው። በአሁኑ ወቅት በስራ ላይ ያሉት ክሩዝና ባለስቲክ አህጉር አቋራጭ ሚሳኤሎች መጓዝ የሚችሉት ርቀት ቢበዛ 150 ኪሎ ሜትሮችን ብቻ ሲሆን፣ በሩሲያ ይፋ የተደረገው አዲሱ ክሩዝ ሚሳኤል ግን ከነዚህ በብዙ ከፍ ያለ ርቀት የመጓዝ አቅም ያለው ነው። ከሩሲያ የየትኛውም አካባቢ በመነሳት በአሜሪካ ላይ ያለን ማንኛውም ኢላማ በተሳካ ሁኔታ መምታት የሚችል ስለመሆኑ የጥናት ተቋሙ ሀተታ በዝርዝር አስፍሯል። ከዚህ ባለፈ የሙከራ ስራውን ሙሉ በሙሉ አጠናቆ ወደ ተሟላ አገልግሎት ሲገባ ደግሞ ምንም አይነት የርቀት ገደብ አይኖረውም መባሉም ምዕራባውያንን ያሸበረ ጉዳይ ሆኗል። ከፓትሪዮት የሚሳይል መከላከያ ስርዓቶች እስከ እጅግ ዘመናዎቹ ሂማርስ አየር መከላከያ የሚሳይል ስርዓቶች ድረስ የትኛውም አየር መቃወሚያ ሮቬስኒክን ሊያከሽፍ የሚችል ኃይል እንደሌለው እየተነገረለት ይገኛል። ሚሳይሉ እንደ ሮፓውያን አቆጣጠር በመጋቢት አንድ ቀን 2018 የሩሲያ መሪ ቭላዲሚር ፑቲን ይፋ ካደረጓቸው ስድስት ስትራቴጂክ የጦር መሳሪያዎች መካከል አንዱ ነው። ለመጀመሪያ ጊዜ ለዓለም ከተዋወቀበት ከዚህ ጊዜ አንስቶ የሚሳይሉ ባህሪያትና አቅም በወታደራዊና መከላከያ ዘርፍ ውስጥ ጥልቅ ዋነኛ መከራከሪያ አጀንዳውን ቆይቷል። በፈረንጆቹ አቆጣጠር 2001 የአሜሪካ አየር ኃይል ብሔራዊ የአየርና ጠፈር ደህንነት ማዕከል ሳይቀር የኒውክለር ኃይል የተገጠመለትን ክሮዝ ሚሳኤል ሩሲያ መታጠቋ በአጭርና መካከለኛ ርቀት ኢላማ ውስጥ ከሚገቡ ጥቃቶች ባለፈ አህጉር አቋራጭ መጓዝ የሚያስችል ልዩ አቅም ይሰጣት ይሆናል ሲል በወቅቱ ባወጣው ሪፖርት መረጋገጡ ይታወሳል። ትራምፕ የአሜሪካና አጠቃላይ ግዛት ከየትኛው ምድራዊ ጥቃት እንደ ብርድ ሸፍኖ ያስጥላል ሲሉ የገለጹትን ጎልደምዶም የአየር መከላከያ ዲዛይን ይፋ ካደረጉ በኋላ ሩሲያ በተደጋጋሚ የዘመናዊና አዳዲስ ሚሳኤል ሙከራዎቿን እያሳደገች ትገኛለች። በሞስኮ የዓለም ኢኮኖሚና ዓለም አቀፍ ግንኙነት ተቋም ተመራማሪ ዲሚትሪ ስቴቫኖቪችም ይህን ሀሳብ ያጠናክራሉ። ተመራማሪው እንደሚሉት የአሜሪካ ጎልድን ዶምም ሆነ ሌሎች የሚሳይል መከላከያ ስርዓት ማጠናከሪያ ፕሮጀክቶች ሩሲያን ወደ መሰል ወጪ የሚጠይቁ ትላልቅ ሥራዎች ውስጥ እንድትገባ እየገፉ ያሉ ዋነኛ ጉዳዮች ናቸው። አዲሱ ክሩዝ ሚሳኤልም ሆነ ባሳለፍነው ሳምንት በሩሲያ ጦር የተፈተሹት ግዙፍ የጦር መሳሪያዎችም በከፍተኛ መጠን እያላቀ የመጣውን የጦር መሳሪያ ሽቅድምድም ቁንጮ በሞን ለመምራት አቅም የሚሰጡ ይሆናል ይላሉ ተመራማሪው። ሩሲያ ከዩክሬን ጦርነት በኋላ ከምዕራባውያን በተለይም ከሰሜን አትላንቲክ ጦር ኔቶ ጋር ያላት ዓይንና ናጫ ግንኙነት በየትኛውም ቅጽበት ድብልቅልቅ ያለ ጦርነት የሚቀጣጠልበት ዕድል እያሰፋ የመጣ ሲሆን፣ በጦር መሳሪያ ራስን ማደራጀት ደግሞ ካያለን ሀገራት አልፎ የትናንሽ ሀገራትም ባለብዙ በጀት ትልቅ የቤት ስራ ከሆነ ከራርመዋል። ፑቲን ግን የሙከራ ስራው በስኬት ተጠናቋል፣ በሚያስፈልገው ደረጃ መሰረት የሚጠበቁ ቁልፍ መስፈርቶችንና ዓላማዎችን አሳክቷል። አሁን የሚቀረው አስፈሪውን የመጀመሪያውን የኒኩሌር ኃይል ማብለያ የታጠቀውን ክሩዝ ሚሳኤል ለውጊያ ማዘጋጀት ብቻ ነው ሲሉ የጦር ኃይላቸውን በጥብቅ አዘዋል። በሩሲያ ፕሬዚዳንት ቭላዲሚር ፑቲንና በአሜሪኳቻቸው ዶናልድ ትራምፕ መካከል ሊካሄድ የታሰበው የሰላም ውይይት መሰረዙን ተከትሎ ባሳለፍነው ሳምንት ሩሲያ የግዙፍ አህጉር አቋራጭ ባለስቲክ ሚሳይሎች ሙከራ ማድረጉ ይታወሳል። ዶናልድ ትራምፕ በሀንጋሪ ቡዳፔስት ከፑቲን ጋር ለመነጋገር አቅድ የነበረ ቢሆንም አሁን ባለው ወቅታዊ ሁኔታ ውይይቱ ረብ የለሽ ነው በሚል እቅዱን አጥፌዋለሁ ሲሉ ካስታወቁ ከቀናት በኋላ ንኩለ ተሸካሚ አህጉር አቋራጭ ወይም አይሲቢኤም ተብለው የሚታወቁትን ሚሳይሎች ሞክራ ነበር። ሩሲያ በወቅቱ የተሟሹት ግዙፍ የኒኩለ ተሸካሚ አህጉር አቋራጭ ሚሳይሎች ያርስና ሲነቭ የተባሉ ሲሆኑ እስከ 150 ኪሎ ሜትሮችን በመጓዝ የረጅም ርቀት ኢላማዎችን በሚገባ መምታት የሚችሉ ናቸው። ሚሳኤሎቹ ከሞስኮ በስተሰሜን 800 ኪሎ ሜትሮች ርቀት ላይ በሚገኙና በሰሜን ሩሲያ ዋነኛ የሮኬት ማስወንጨፊያ መካከል ከሆነው ፕሌሴትስ ኮስሞድሮም ሲነሱ በቀጥታ ትዕዛዝ ሰጠው ከሩሲያው መሪ ቭላድሚር ፑቲን ነው። ሞስኮ አዳዲስ ሮኬቶችንና ከአጭር እስከ ረጅም ርቀት ተጓዥ ንኩለ ተሸካሚ ሚሳይሎችን ለመሞከር ፑቲን በመቆጣጠሪያ ጣቢያ ውስጥ ሆነው ከከፍተኛ ጀነራሎቻቸው ጋር እየተወያዩ ትእዛዝ ሲሰጡ የታዩ ሲሆን፣ ከመከላከያ ሚኒስቴር መስሪያ ቤት በመጣ ሪፖርት መሰረት የታቀደ የንኩለር ልምምድ ማድረግ ማስፈለጉን አጽንኦት ሰጥተው ነበር። በዚህ ወታደሬ ልምምድም በምድር ላይ ተንቀሳቃሽ ሆኖ የተገጠሙትንና ንኩለ ተሸካሚ የአክ ሚሳኤል ስርዓት ከብሪያንስክ የባሬንትስ ባህር መርከብ የስትራቴጂክ የንኩለር ኃይሎች ስልጠና አካል የሆነው የሲኔቫ ባሊስቲክ ሚሳኤል ስርዓት እንዲሁም ክሩዝ ሚሳኤል የተሸክመው ማስወንጨፍ የሚችሉት ዩ95 ኤምኤስ ወይም ኔቶ ድብ ያለ የሚጠራቸው እጅግ ዘመናዊ የጦር አውሮፕላኖች በልምምድ ላይ መሳተፋቸው አይዘነጋም። ይህ በእንዲህ እንዳለ ዩክሬን ባለፈው ሳምንት ብቻ በሩሲያ ጦር 1200 የሚደርሱ ድሮኖች ተወንጭፈውብኛል ስል አስታውቃለች። ሩሲያ በዩክሬን መሰረተ ልማቶችና ጊያል ዘርፍ ተቋማት ላይ የምትፈጽሙ ጥቃቶች የቀጠለች መሆኑን የገለጹት የዩክሬን ባለስልጣናት ጦሩም አዳሩን በዩክሬን ዋና ከተማ ኪየቭ በፈጸመው የአየር ጥቃት ሶስት ሰዎች መገደላቸውን ተናግረዋል። የከተማ ከንቲባ ቪታሊ ክሊሽኮ በቴሌግራም ገጻቸው ላይ እንዳሉት በሁለት ህንፃዎች ላይ በተፈጸመው የድሮን ጥቃት ከተገደሉት ሰዎች ባሻገር ቢያንስ 32 የሚደርሱ ተጨማሪ ሰዎች ቆስለዋል፣ ከእነዚህም ውስጥ ስድስት ያህሉ ህጻናት ናቸው ብለዋል። የትላንትናዎቹን የድሮን ጥቃቶች ጨምሮ ባለፈው ሳምንት ብቻ 1200 የሚጠጉ የድሮን ጥቃቶች እንደተፈጸሙባት ያሳወቀችው ዩክሬን ወዳጅ ሀገራት የረጅም ርቀት ጦር መሳሪያዎችንና አየር መከላከያ ስርዓቶችን በአፋጣኝ እንዳቀርቡላቸውም ጠይቋል። ዩክሬንን በአንጻሩ በሞስኮ ለጋሱ ነጭፈቻቸውን ድሮኖች የሩሲያ የአየር መከላከያ ስርዓቶች መተው መጣላቸውን የከተማዋ ከንቲባ ሰርጌ ሶቢያንን ገልጿል። የሩሲያ ዩክሬን ጦርነትን በድርድር ለመቋጨት የተጀመረው ጥረቶች እምብዛም ውጤታቸው በራቀበት በሆነ ወቅት ሁለቱም የሚያካሄዱትን ጥቃቶች አጠናክረው ቀጥለዋል ሲል ዘገበው ቢቢሲ ነው። በሲያ ፓሲፊክ ኢኮኖሚ ትብብር ጉባኤ ላይ ለመካፈል ወደ ደቡብ ኮሪያ ከማቅናታቸው በፊት ጋዜጠኞች ጋር ቆይታ ያደረጉት የአሜሪካው ፕሬዚደንት ዶናልድ ትራምፕ ከፑቲን ጋር መልካም የሚባል ግንኙነት እንዳላቸው የገለጹ ሲሆን ቅርብ ጊዜያት ወዲህ ባሉ ክስተቶች ግን እየተበሳጨ መሆኑን ገልጿል። በትራምፕና ፑቲን መካከል ሊካሄድ የሚችል የፊት ለፊት ውይይትም በሰላም ስምምነቶች ቀጣይ አፈጻጸም ላይ የሚወሰኑ እንደሆነ በቃለ መጠይቁ ወቅት ገልጸዋል። ትራምፕ እስከዛው ግን አሜሪካ በሩሲያ ግዙፍ የኃይል ኩባንያዎች የሆኑት በሮዝኔፍትና በሉኮይል ላይ አዲስ ማዕቀብ መጣሏን ማስታወቃቸው የሚታወስ ነው። ይህም ሞስኮ ከዩክሬን ጋር በቀረበው የሰላም እቅድ እንድትስማማና ወደ ድርድር እንድትመጣ ጫና ይፈጥርባታል ያሉት የአሜሪካው ፕሬዝደንት ዶናልድ ትራምፕ በዋሽንግተንና በአውሮፓ ሕብረት መሪዎች የቀረበውን የሰላም ስምምነት እቅድ ፑቲን እንዲቀበሉ በማቀብ ጫና ማሳደር አስፈላጊ ተደጋግመውን ነበር የገለጹት። ቭላዲሚር ፑቲን በበኩላቸው አገራቸው ከአሜሪካ ለጣለባት ማዕቀብ የማትንበረከክ መሆኑን የተናገሩ ሲሆን ሞስኮ ከአሜሪካ ወይም ከሌላ ውጭ ኃይል ለሚደርስባት ጫና ፈጽሞ እንደማትሸነፍ በመግለጽ በሩሲያ ውስጥ ለሚሰነዘር ማንኛ ማንኛውም ወታደራዊ ጥቃት እጅግ በጣም ከባድ ምላሽ እንደምትሰጥ አስጠንቅቋል። ለዚህ ይመስላል ከቅርብ ጊዜ ወዲህ ሞስኮ እጅግ ጠንካራ የተባለ የአየር የባህርና የብስ ወታደር ልምዶችን እያካሄደች የምትገኘው ተብሏል። በተለይም ሩሲያ የሊቶኒያንን የአየር ክልል መጣሷ ከተሰማ በኋላ በኔቶና በሞስኮ መካከል ያለው ውጥረት በአዲስ መልኩ ማገርሸቱ ሀያላኑ የጦር መሳሪያ አቅማቸውን እንዲፈትሹ እያስገደዳቸው ነው።